ግንቦት 29/2017 ጤና ይስጥልኝ አድማጭ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎችን በማስቀደም ጀምራለሁ። በአማራ ክልል ከፍተኛ ውጊያ እየተደረገ ነው። የብልጽግና ጀንበር እያዘቀዘቀች ይመስላል። የፋኖ ኃይሎች ሀገር ጉዳያስ ባለም የብልጽግናን ጀነራሎች ሳይቀር ያስደነገጠ ኦፕሬሽን እየሰሩ ነው። በተለይ በጎንደር በዚህ ሳምንት የፋኖ ኃይሎች ሰሮች ጀብዱ ተአምራዊ ነው ተብሏል። በጎንደር በተደረገ ውጊያ በትላንትና ሁለት አገዛዙ የሚመካበት ኮሎኔል ወልድዬም ወልድዬ መንገሻ በፋኖ ጥይት መነደሉ ተሰምቷል። የፋኖ ኃይሎች በጎንደር በርካታ ቦታዎች ውጊያ አድርገዋል። በአንድ ግንባር ብቻ ከሁለት መቶ በላይ የአገዛዙ ጦር ያለቀበት ውጊያም ተደርጓል። እነ ሀብቴ ወልዴ ጦሩን እየመሩ እየገሰገሱ ነው። ከአራት በላይ ወታደራዊ መኪኖች በጎንደር ዶጋ መድም ሆነዋል። በጥቅሉ በጎንደር የተሰራውን ምታታዊ ውጊያን በዝርዝር ይዘነዋል፣ እናስደምጣችኋለን። በሌላ በኩል ጎጀም አጭዶ እየከመረ ነው። በጎጃምም ከፍተኛ የጦር መኮንኖች በፋኖ ኃይሎች እስከ ወዲያኛው ሲሸኙም የተማረኩም አሉ ተብለዋል። በጎጃም በተለያዩ ቦታዎች ውጊያ እየተደረገ ነው። የፋኖ ኃይሎች የክልሉ መዲና ባህር ዳርን መክበባቸውም ተነግሯል። በጎጃም ከፍተኛ ወታደራዊ አዛዥ ዝርዝር መረጃ ሊሰጠን በስልክ ስልክ መስመራችንም ይገኛል። በቀጥታም ከእርሱ ጋር እናገናኛቸዋለን። በሌላ በኩል በወሎ ቤተ አማራም እንዲሁ ከፍተኛ ትንቅንቅ ተደርጓል። በአውደ ውጊያው ከወደ ብልጽግና ኃይሎች በኩል አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ ወታደሮች እስከ ወዲያኛው ሲሸኙ፣ ከ17 በላይ የሚሆኑት ደግሞ መቁሰላቸውን ለማረጋገጥ ችለናል። በዚህ ውጊያ ፋኖ የቡድን መሳሪያ መማረክም ችሏል። ዝርዝር ይዘናል። በሌላ በኩል ጠቅላይ ሚኒስተሩ በቲቪ ቀርበው የኢትዮጵያ ሕዝብ እኔ ስሰራ ካላ ጨበጨብቅ የበለጠ መከራ ይገጥማል ሲሉ የማስፈራሪያ አውድ ያለው ንግግርም አድርገዋል። ጠቅላዩ የሚመሩትን ሀገር አያውቁትም የሚያስብል ንግግር አድርገዋል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርዕስተ ዜናም ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ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 ቀዳሚ ወዳደረኩት ጉዳይ አልፋለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ እንዲህ ሲሉ ተናገሩም። የኢትዮጵያ እድገት ሚራክል አልያም ተአምር የሚባል ነው። ይህንን እድገት የኢትዮጵያ ሕዝብ አይኑን ገልጦ ማየት ካልቻለም መከራ ይመጣበታል። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻልን፣ መጠበቅ ካልቻልን፣ መደገፍ ካልቻልን አደገኛ ጣጣና መከራ ሊያመጣብን ይችላል። ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን አራት አምስት አስር ዓመት ከደገመች ኢትዮጵያ አበቃ፣ መከራው አበቃ። በህልም ዓለም ውስጥ የሚኖሩትን የነዚህን የኢትዮጵያ ጠቅላይ ሚኒስትር ፍቺም ስንተረጉመው እንዲህ የሚል ትርጓሚ ይሰጠናል። ለግራጫው ህልሜና ቅዠቴም ካላጨበጨባችሁ አሁንም የበለጠ የመከራ ዶፍ አዘንብባችኋለሁ የሚል የሚመስል ነው ንግግሮቹ። የኤዲቲንግና የሳንሱር ሂደትንም አልፈው ይህ ዛቻ እንግዲህ በመንግስት ዋና ሚዲያዎች በግላጭ ለህዝቡ እንዲደርስ የተወሰነ ነው። ጠቅላይ ሚኒስተሩ ይህንን የሚናገሩት እሳቸው አምራዊ እድገት ያሉትን የጤና ባለሙያዎች እንኳን ራበን ተጠማን ብለው የኢትዮጵያ ህዝብ ለልመና አደባባይ በወጣበት ዘመን ነው። በዓል በመጣ ወቅት ለኢትዮጵያውያን ጭንቀት ነው። በዓሉ ሲከበር የሚያስፈልጉ ጉዳዮች አሉ። ስጋ፣ እንቁላል፣ ቅቤ ወዘተም። አብዛኞቹ ኢትዮጵያውያን እነዚህን ማሟላት ፈጽሞ አይችሉም። አይደለም ለአመት በዓል ቀርቶ በአዘቦ ቀን እንኳን ኢትዮጵያውያን በቀን አንድ ጊዜ በልተው ማደር ብርቅ ሆኖባቸዋል ንገበያያ ገንዘቡ ብር የመግዛት አቅሙ በእጅጉም ተዳክመዋል። በዓል ሲደርስ ለልጆች ልብስ ለበዓል የሚያስፈልጎም እንደ ዶሮ እንደ ቅርጫም እንቁላል ኬታም ጥቼ ልግዛም በሚል ጭንቀት ወላጆች እያበዱ ነው። ሰሞኑን ዶክተሮች ሰባት ዓመት ተምረን ጊዜያችንን አባክነን ተምረን ራሳችንን ማስተዳደር አልቻልንም አፍረናል ሲሉም ጥሪ ያቀርበዋል። አድማ ከመቶ ምንሆ ሃያ ቀን ተሻግረዋል። ዓለም ላይ ከፍተኛ ተከፋይ የሚያደርገው ሐኪም ኢትዮጵያ ውስጥ ግን አ ዘንድ ዶክተር ራሱን ማስተዳደር አልቻለም። አይደለም ቤተሰቦቹን ሊረዳም ለራሱም መሆን አልቻለም። ይህ የሚያሳየን ምን ያክል ኢትዮጵያ ከላይ እስከታች ህዝቡም በኑሮ እየተሰቃየ እንዳለ ነው። ከኢትዮጵያ ከመንግስት ሰራተኞችና ከግሉ ዘርፍ ደመወዝተኞች ከሰባ ፐርሰንት የተሻለ ደሞዝ አላቸው ተብለው የሚታሰቡት ዶክተሮች ራበን ካሉ ሌላው የኢትዮጵያ ህዝብ ምን ገጥሞት እንደሆነ ማሰብም ቀላል ነው። ጠቅላይ ሚኒስትሩ እንዲህ የሚናገሩት ዜጎች ወጥተው መግባት በከ በዳቸው ዘመን በሀገሪቷ ማብቂ የሌለው ጦርነት በሚደረግበት ዘመን ነው። ዓለም አቀፍ ተቋማት ሳይቀሩም እሳቸውን በአምባገነንነታቸው ፊት በነሱበት ዘመን ነው። አብይ አህመድ እንዲህ የሚናገሩት በየቀኑ እገታዎች በሚፈጸሙበት ዘመን፣ የመንግስት ባለስልጣናት በሙስናና በወንጀል በተጠመቁበት ዘመን፣ የሀገሪቱ መከላከያ ሰራዊት በህዝቡ በተጠላበት ዘመን ብቻ። ምን አለፋችሁም ሀገሪቷ አይታው በማታውቀው አዘቅት ውስጥ በወደቀችበት በዚህ ዚህ ዘመን ነው ጠቅላይ ሚኒስተሩ በድፍረት ይህንን የሚናገሩት። ዜጎች በአደባባይ እንዲህ ወተው ተጠማን ራብን በሚሉበት ሀገር ነው ጠቅላይ ሚኒስተሩ ሚራክል ታምራዊ እድገት ላይነን የሚሉን። ኢትዮጵያ አይደለንም፣ እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት የት እንሄድ? ራብ አለቀ፣ ልጆቻችን ራብ አለቁ። ምን ብንሄድ ምንም ልናገኝ አልቻለም። ለልጆቻችን እየረከቡ ልጅቷ ከባድ ነው። በአሁኑ ሰዓት በጣም ነው የሚከብደው። እንኳ በአሁኑ ሰዓት ልጅ ለራሳችን አቅቶናል። ቁርስ አይገኝም። እንትን የሰዎች ቁርስ እናገኝ፣ ማታ ወይ ምሳ እናገኝ። ምሳ ማናገኝበት ሰዓት አለን። አራስቤት አክፈ አይነት ስጉራ አለን፣ ደከማ አለን። በስተኛ ለ እኛ ግን ከምናገኘው ለልጆቻችን ነው እለኛለን። እዚህ እዚጋ ጉልበት እያለን ግን ፊት የሱ ፊት አይተን የምንበላው አገር የለንም። አገራችን ይሄን። አሁን በቀጥታ ከጦር ግንባር ወዳገኟቸው ሰበር መረጃዎች አልፋለሁ። በቅድሚያም ወሎ ላይ አማራ ፋኖ ብሔራዊ ኃይል አፋበሃ በወሎ ቀጠናም ልጅ እያሱኮር በኦርጌሳና በአካባቢው ባደረገው ትጋድሎ አንድ የመቶ አለቃን አዛዡን ጨምሮ በርካታ ዙፋነ ጠባቂ ወታደሮች ሲደመሰሱ ከ17 በላይ የሚሆኑትን ደግሞ በማክሰል ታላቅ ድል ተጎና ጸፍ ያለው ሲል የአማራ ፋኖ ብሔራዊ ኃይል በወሎም አስታውቋል። በትላንትና ሁለት ማለዳ ጀምሮም እስከረፋዱ ድረስ ባለው በሰሜን ወሎ ዞን ሀብሮ ረዳ በወርጌሳ ከተማና በከተማዋ ዙሪያ በሚገኙ ጋትሪ ጊዮርጊስ ና ገንፎ ጨፌ በተባሉ አካባቢዎች በተደረገ ትንቅንቅ በጸረ አማራው የብልጽግና ቡድን ላይ ከባድ ሰብአዊ ና ቁሳዊ ውድመት ሲደርስ የወገን ሀይል ደግሞ ታላቅ ድል ተቀዳጅቷል ሲሉ ይህ ፋኖ ሀይሎች አስታውቀዋል በውጊያው በአማራ ፋኖ ብሔራዊ ሀይል ወሎ ቀጠና በአርበኛ ሰለሞን አሊም በሚመራው ልጅ እያሱ ኮር ውስጥ የእጁ ክፍለ ጦር ራሳሊና ራምቦ ክፍለ ጦር ስር የሚገኙ ሻለቃዎች በጥምረት ተሳትፈዋል። በዚህ አውደ ውጊያ ከብልጽግና ኃይሎች በኩል አንድ የመቶ አለቃ ማዕረግ ያለው ወታደራዊ አዛዥን ጨምሮ በርካታ ወታደሮች ሲደመሰሱ ከ17 በላይ የሚሆኑት ደግሞ መቁሰላቸው ነው የተረጋገጠው። በተጨማሪም በርካታ ቁጥር ያለው ክላሽንኮቭ መሳሪያና ና የቡድን እንዲሁም የነፍስ ወከፍ መሳሪያ ተተኳሽ በፋኖ ኃይሎች እጅ ገብተዋል። አሁን በቀጥታ ከጎንደር ወዳገኟቸው አ ቤት እና ሰበር የጦር ግንባር መረጃዎች አልፋለሁ። ይህ አማራ ፋኖ ብሔራዊ ኃይለ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ድል መቀዳጀቱን አስታወቀ። በትላንትናው እለት የአማራ ፋኖ ብሔራዊ ኃይለ ጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮር ለሁለተኛ ጊዜ ድል አድራጊነቱን አስመስክረዋል። ከተመሰረተ ገና በአራተኛ ቀኖ በርካታ ጀብዶቹንም እየፈጸመ ነው። አርኖ ጋርኖ ተብሎ በሚጠራው አካባቢ በውጊያው ላይ ከተሳተፉ ክፍለ መካከል መብረቁ ክፍለ ጦር ጎንደር የበጋሻው ክፍለ ጦር ጥቁር አንበሳ ክፍለ ዞዛም ባንጉስ ክፍለ ጦር ታድሎ ብርሃን ክፍለ ጦር ንስር በለሳ ክፍለ ጦርና ፋንየውቤ ክፍለ ጦሮች በውጊያው ተሳትፈዋል። በውጊያው በርካታ ድሎች የተመዘገቡ ሲሆን ቁጥራቸው በውል የማይታወቅ የብልጽግና ጥምር ጦር ኃይል ተብዮዎች ሙትና ቁስለኛ ከመሆንም በላይ አንድ የብልጽግና ድሽቃ የጫነ ጫነ ፓትሮል በፋኖ ኃይሎች ጥይት ተመቶ የተገለበጠ ሲሆን የድሽቃ ተኳሹና ከፓትሮሉ ተሳፍሮ የነበረውም የአድማ ብተና አባላት ሙሉ በሙሉ እስከ ወዲያኛው ተሸኝተዋል ሲሉም የፋኖ ኃይሎች አስታውቀዋል። ከዚህ በተጨማሪም የፋኖ ኃይልን ክንድ መቋቋም ያቃተው የብልጽግና ኃይል ወደ መጣበት ቁስለኛውን የያዘውን ወታደራዊ ቁሳቁስ እያዝረከረከም ሊፈረጥጥ ችሏል። ከቦታው መረጃውን ያደረሰን የመረጃ ምንጭ እንደገለጸው ከሆነ ከዚህም በፊት የብልጽግና ጥምር ኃይል ተብዬው በተደጋጋሚ በአርኖር ጋኖር ከፍተኛ ጉዳት ያስተናገደ ሲሆን፣ የዛሬው ግን ከበፊቱ የተለየ በመሆኑም የአናበስቶቹን የአናብስቶቹን ፋናወጊነት አበክሮም ገልጸዋል። በመጨረሻም የብልጽግና ኃይል በውጊያው ክፉኛ የቆሰሉትንና በርከት ያሉ ቁጥር ያላቸውን አስከሬኖችን በአይሶዚ መኪና በመጫን ወደ መጣበት የሄደ ሲሆን ድሽ ቃጭና የወደቀችውን ፓትሮልም በሌላ መኪና እየጎተተ ለመሄድም ተገዷል። እዚሁ ጎንደር ላይ በዘመቻ ኮማንዶ በላይ ኮሎኔል ወልድዬ መንገሻን ጨምሮ ከ200 በላይ የብልጽግና ሰራዊት መደምሰሱም ተገልጸዋል። ይህ ብሔራዊ ኃይል አፋ ባ ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር በተመሰረተ ማግስት ያሳየው ጀብዶም እጅግ ብዙዎችንም እያነጋገረ ነው። በትላንትናው እለት የፋኖ ኃይሎች በጎንደር ልዩ ስሙ አርኖ ከሚባለው ቦታ ማለትም ከጎንደር ባህር ዳር መስመር ከአዲስ ዘመን ወደ ጎንደር ሲንቀሳቀስ የነበረውን የአብይን አህመድ ዙፋን ጠባቂ ሰራዊት በብዛት የደመሰሱ ሲሆን ኮሎኔል ወልድዬ መንገሻ የተባለ ጉንቱ የመከላከያ መኮንንና ሌሎች የአድማ ብተና አመራሮችን ሰዎችን ጨምሮ በርካታ የአገዛዙን ወታደሮች መደምሰስ የተቻለ ሲሆን በዚህም አውደ ውጊያ ሶስት የብልጽግና መጠቀሚያ ፓትሮሎችም መቃጠላቸውን ነው የፋኖ ኃይሎች ያስታወቁት። በመጨረሻም ወደ ጎጃም እናልፋለን። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የህዝብ ግንኙነት ምክትል ኃላፊ ፋኖ እስቲ በላለሞ በጎጃም የተደረጉ የአውደ ውጊያ መረጃዎችን ጨምሮ የተለያዩ አበይት ጉዳዮችን ሊያደርሰን በስልክ መስመር ላይ ይገኛል። እሱን የሚለውን አድምጠን መለስ። አድማጮች ይህ የስልክ ቃለ መጠይቅ የተደረገው ትላንት ሌሊቱን በግንቦት 28 ሲሆን ዛሬ ደግሞ ግንቦት 29 ነው። ስለዚህ ከቀን አጠቃቀም ጋር በተያዘ የፋኖ አመራሩ የሚለውን ነገር ከዚህ አንጻር እንድትረዱ እንፈልጋለን። እጅግ አመሰግናለሁ። የአምሃራ ፋኖ ብሔራዊ ኃይል በጎጃም ቀጠና ግንቦት 27 2017 ዓ ምት እና በዛሬው ደግሞ ግንቦት 28 2017 ዓ ምት በጎጃም ምድር የነበሩ አውደውጊያዎች እንደሚከተለው ገልጻለሁኝ አውደውጊያ በመጀመሪያ ደረጃ ተፈራ ዳምጤ ሁለተኛ ክፍለ ጦር መብረቁ ተፈራ ብርጌድ፣ ደጋ ዳሞት ብርጌድ፣ ጮቄ ብርጌድና መዝገቡ ዋልሊ ብርጌድ በጋራ በመሆን እንዲሁም ዮሀንስ አለማየሁ ብርጌድ በጋራ በመሆን የተለያዩ ጀብዶችን በትላንትናው እለት ሲሰሩ ውለዋል። ሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ህዝብ እያስተዳደርኩ ነው እያለ የሚገኘው የብልጽግና ገዳይ ቡድን ከግንቦት 22/2017 ዓ.ም ጀምሮ ለተከታታይ አምስት ቀናት ከወይን ውሃ ከሞጣ እንዲሁም በአዴት አቅጣጫ ወደ ግንብ ገረገር አለኝ የሚለውን ከባድ መሳሪያ እየተጠቀመ የተንቀሳቀሰ ቢሆንም በነበልባሎቹ የመብረቁ ተፈራ ልጆች በር በመዝጋት ግንባሩን ቀጥቅጠው ሲከላከሉ ከቆዩ በኋላ ግንቦት 27 በትላንት ነው እለት ማለት ነው 2017 ዓ ም ደጋዳሞት ብርጌድ ጋር ካራጤ እስከ ቧች ቻይና ካምፕ በተደረገ ጥምር ማጥቃት ትልቅ ጀብድ ተሰርቷል። የመዝገበ ጮቄም እና መዝገቡ አለልኝ ጥምር ሻለቃ ሞጣ ከኖ ከነዋሪ መውጫ በስተበሳሳይ የመብረቁ ተፈራ ብርጌድ አንደኛ ና ሁለተኛ ሻለቃ ሞጣ ኮንክሪት ካምፕ ና በደረቅ ወንዝ ውጥረት በመፍጠር መፈናፈኛ አሳትቶት ውሏል። በዚህ ግንባር እጅግ ከባድ የሆነ ትንቅንቅ የተደረገ ቢሆንም ብዙ ድሎችን ማግኘት ተችሏል። 14 የተማረከ ክላሽ ማግኘት ተችሏል። ከ60 በላይ ሀይል መስተችሏል። ሌሎችን ማግኘት አልቻልንም እንጂ አምስት ከፍተኛ አመራር የሆኑ ለማሳያም 100 አለቃና አንድ 50 አለቃ ማዕረግ ያላቸው ሁለት የመከላከያ መሪዎች እሳቸውን አረጋግጠናል። ከ25 በላይ ቁስለኞችን በሁለት መኪና ጭኖ እንዲሄድ አድርገናል። 2400 በላይ ተተኳሽ መማረክ ችለናል። የክላሽ ተተኳሽ እንዲሁም ከ500 በላይ የብሬን ተተኳሾችን መማረክ ችለናል። የሁለተኛ ተፈራ ዳምጤ ክፍለ ጦር አዳኙ ኮማንዶ ተወርዋሪ ኃይልና ዮሐንስ አለማየሁ ብርጌድ በጋራ ጎንጅ ቆልላ አዲስ አለም ከተማና ግንብ ገረገራ በተባለ ቦታ ውጊያ የተካሄደ ሲሆን አምስት የጥት ኃይልን በመደምስ ሶስቱን በመቁሰል ታስከሪውን እያዝረከረከ እንዲመለስ ማድረግ ተችሏል። በትላንት ነው ለት ጎጃም አገው ምድር ሶስተኛ ክፍለ ጦር አስር አለቃ የፍሬ ማጥናፉ ብርጌድ በ26 ማለት ነው ለትላንት አጥቢያ ሶስት ሰዓት ከምሽቱ ሶስት ሰዓት አካባቢ በሰራችሁ ልዩ ኦፕሬሽን ሴቶቻችን ላይ ጾታዊ ጥቃት እየፈጸመ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻዎች ላይ መብረቃዊ እርምጃ ተወስዶባቸዋል። በአማራ ክልል የገባው የአብይ አህመድ ሰራዊት በጎጃም ምድር ላይ እጅግ አሰቃቂ የሆኑ ድርጊቶችን እየፈጸመ ይገኛል። በዚህም ተማሪዎችን ከትምህርት ቤት በማውጣት እየደፈረ ነው። ሴቶችን እየደፈረ እያንገላታ ነው። በምሽት የሚንቀሳቀሱ ሰዎችን ከሆቴል ቤት የሚወጡትን እየደፈረ ነው። ኪሳቸውን እየመነተፈ ሞባይል እየነጠቀ ነው። ህዝባችን በስቃይ እየተገኘ ነው። በየቦታው እየተገደሉ ወጣቶች በዲች እንዲገኙ እየተደረገ ነው። ይህን ሲያደርጉ የነበሩ ናቸው ጀግነው የአስር አለቃ ፍሬ ማጥናፉ ብርጌድ አባላት ሰርገው በመግባት ከተማ ውስጥ አዲስ ቅዳም ላይ ይህንን ኦፕሬሽን በመስራት ሚሊሻዎችን በመግባት ታላቅ ጀብዱ መፈጸም ችለዋል ማለት ነው። ሌላው ውጊያ የተደረገው በትላንትናው እለት ሳሙኤላዊ ዘጠነኛ ክፍለ ጦር ሰማ ብርጌድና አባይ ሸለቆ ብርጌድ በጋራ እናርጅ እናውጋ ወረዳ ውስጥ አራራ በምትባል ልዩ ቦታ የተጀመረው ውጊያ ሁለተኛ ቀኑ ይዞ ሰንብቷል። በዚህም ደብረ ወርቅ ሆስፒታልና የፈለገ ጤና ጣቢያ በቁስለኛ ተጨናንቋል ማለት ነው። ጠላት ወደዚህ ቀጠና እየተንቀሳቀሰ ቢሆንም አይበገሬዎቹ ግን የአባቶቻችንን ወኔ በመያዝ እያስጨነቁት የደመሰሱ ይገኛሉ። ወኔን በመስመር ቅስሙን በመስመር ወደ መጣበት እንዲመለስ ማድረግ ተችሏል። ሌላው ብልጽግና አሰልጥኖ የላካትን ደህንነት መያዝ ተችሏል። ምንድን ነው ብልጽግና እያደረገ ያለው? ህጻናትን በመሰብሰብ በተለይ ትግሉን ላይረዱት ይችላሉ፣ ገንዘብ ሊገዛቸው ይችላሉ፣ ሆዳቸው ሊገዛቸው ይችላል፣ የሚሉትን ትላልቆችንና ህጻናትን በማሰልጠን ወደ ፋኖ ካምፕ በመላክ የፋኖን ቁጥር፣ የፋኖን መሳሪያ፣ የፋኖን አጠቃላይ እንቅስቃሴ ለመሰለል የሚያደርገው ጥረት በተደጋጋሚ እየከሸፈበት ይገኛል። ከዚህ በፊትም በቀንጌታ የፍታይ ንጉሴ ክፍለ ጦር በተለያዩ ቦታዎች ላይ በተለይ ንጉሥ ተክለሃይማኖት ብርጌድ ላይ ህጻናትን በመላክ ደህንነት ስራ ለመስራት ሞክሯል። አሁንም በተመሳሳይ ወደዚህ ወደ አረንዘው ጎንቻ ብርጌድ ህፃናትን ሀያ ሺ ብር እሰጣለሁ በማለት ህፃኖችን ሴቶችን ወንድ አስመስሎ አልብሶ በመላክ እንዲሰልሉ አድርጎ ነበር። ነገር ግን በተለያየ መልኩ የደረጀው የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና፣ በዚህ በአረንዘው ጎንቻ ብርጌድ ውስጥ የሚገኙ የፋኖ የደህንነት አባላት ይችን ልጅ ና ለምን እንደተላከች እነማን አብረዋት እንደተላኩ ማረጋገጥ ተችሎ እነዚህን ሰላዮችን በቁጥጥር ስር መዋል ተችሏል። በዚህ አጋጣሚ መንገድ የምንፈልገው አሁን የአማራ ፋኖ በደንብ የጠነከረ የደረጀ ነው፣ መዋቅራዊ ሰንሰለቱ የጠበቀ ነው። ማንም ሰው ወደ ፋኖ መጣለሁ ብሎ የሚያስብ ከሆነ በእንደዚህ አይነት መልኩ ያለምንም ማቅማማት በቅድሚያ ምን ይዘው መሆኑን ማረጋገጥ እወዳለሁ። ፋኖ የተደራጀው በብዙ ነገር ተደራጅዷል። በኢኮኖሚ ራሱን ችሎ ጠንክሯል። በትጥቅ ራሱን ችሎ ጠንክሯል። በሰው ኃይል ራሱን ችሎ ጠንክሯል። በደህንነት በኩልም አሉ የሚባሉ የደህንነት መዋቅሮችን በመስራት እጅግ በሚገርም ሁኔታ ከተማ ገብተን ኦፕሬሽን መስራት እየቻልነ ጠላትን ውስጡ ቢሮቸው ድረስ በመግባት አፈንፍነን ምን እንደሚያደርጉ መያዝ የሚያስችል አቅም ላይ እንገኛለን። በደንብ የጠነከረ የሰለጠነ ወታደር የሰለጠነ የደህንነት መዋቅር መዘርጋት ችለናል። በዚህም እየተላኩ ያሉትን የብልጽግና ጆሮ ጠቢዎችንና ደህንነቶችን እየያዝን እና ከከተማም ጭምር እየገባን እያወጣን መሆኑን ሊታወቅ ይገባል። በዛሬው ዕለት እንግዲህ በተመሳሳይ በትላንትነው ዕለት በግንቦት 27 ደብረ ማርቆስ ላይ እገታዎች እየተፈጸሙ ነው። እንደሚታወቀው የአማራ ሕዝብ የገባበት አሁን እየገባበት ያለው ቀውስ በጣም የሚያስደነግጥ ቀውስ ነው። የአብይ አህመድ ሰራዊት ወደ ክልላችን ከገባ ጀምሮ ህዝባችን እየታፈነ ሕፃናት እየታፈኑ ባለሀብቶች እየታፈኑ በየከተማው ብር አምጡ እየተባለ ይገኛል። እናም እነዚህን ብር አምጡ የሚባሉ ሰዎች በየቦታው ባለሀብቱ 300 ሺህ ብር፣ 1 ሚሊዮን፣ 2 ሚሊዮን፣ 3 ሚሊዮን ድረስ ተጠይቋል። በተለይ ደብረ ማርቆስ ላይ፣ ባህር ዳር ላይ እና ሌሎች ከተሞችም ላይ የጎንደር ላይ ጭምር ሳይቀር በተለያዩ ቦታዎች ላይ እየታፈኑ ብር እንዲከፍሉ እየተደረገ ነው። ማንም ህዝብ ማወቅ ያለበት በዚህ ሁኔታ እያፈነ ያለ መንግስት ነው መንግስት ያደራጀው ኃይል አለ ከተማ ላይ የአድማ ብተናዎችን ሚኒሻዎችን የካቢኔ አባላት የሚመሩት ህቡ ቡድን በማደራጀት ህዝባችን ቀን ተቀን እንዲሰቃይ እንዲከፍል እንዲዘረፍ እየተደረገ ነው ይሄን ደግሞ አደረገው የሚሉት እነሱ በእነሱ አባባል ፋኖ አደረገው ፋኖ ዘረፋችሁ ለማለት ነው ነገር ግን ህዝቡ ያውቃል ማን እንዳፈነው ያውቃል ማን ብር እየጠየቀው እንደሆነ ስለሚያውቅ ህዝባችን ከማን ጎን እንደሚቆም ጠንቅቆ ያውቃል። በዛሬ እለትም ማረጋገጥ የተቻለው የሆነው ነው። ደብረ ማርቆስ አካባቢ ኪዳነ ምሕረት ጸበል የሚባል አለ። እንግዲህ በማረሚያ ቤት በኩል ኪዳነ ምሕረት ጸበል አለች። በዛ ጸበል በኩል ሰዎችን በማፈን 300 ሺ ብር አምጡ በማለት ያሰቃዩ ነበር። ነገር ግን ህብረተሰቡ በደረሰው ጥቆማ መሰረት በዛ አካባቢ ታፍነዋል፣ ቤተሰቦቻችን ብሎ ፍለጋ በማድረግ ሲሄድ የአንዳንድ የአድማብተና አባላትም ተከትሏቸው ሄደው ስለነበር እነዚህ ዘራፊ አካላት አፋኝ አካላት ሲያዙ የፖሊስ ልጆች ፖሊሶች በተለይ የማረሚያ ቤት ፖሊስ የነበረው የሚያስተዳድረው አካል ልጆች ሆነው መገኘታቸውን አረጋግጠናል። በዚህ ሁኔታ እና እዚህ ደብረ ማርቆስም ይሁን ሌሎች አካባቢዎች ላይ እፈና እያደረገ ያለው መንግስት ነው። መንግስት ህቡዕ ቡድን በማደራጀት ምሽት ላይ ሚኒሻዎችን በማደራጀት ምሽት ላይ አድማ ብተነውን በማደራጀት ህዝባችን እንዲማረር በኢኮኖሚ እንዲደቅ ሰላም እንዳያገኝ እንዲዋከብ፣ እንዲፈራ ግሩፕ በማደራጀት አብይ አህመድ ህዝባችንን እየጨፈጨፈ እያሰቃየ ይገኛል። ነገር ግን ጀግነው ህዝባችን በስነ ልቦ ነው የታጠቀው ህዝባችን የሚኒሊክ ልጅ የሆነው ህዝባችን የአጼ ቴዎድሮስ መንፈስ የተላበሰው ህዝባችን አሁንም ተስፋ ባለመቁረጥ ይሄንን ጋማ በመያዝ መንግስትን ውስጥ ለውስጥ በመሸርሸር አጋርነቱን እያሳየን ይገኛል። በዚህ አጋጣሚ በዚህ ተሳትፎ ያደረጋችሁ የትኛውም አካላት እናመሰግናለን። ይሄንን በአጭር ጊዜ ውስጥ አቁመን የመንግስትን የደህንነት መዋቅር እያፈራረስነ እንደዚህ አይነት ህቡ አደረጃጀቶችን እናንተን የሚያሰቃያችሁን፣ በድርም በምንም በአጠቃላይ በኬላም ቢሆን እየተደራጃችሁ መረጃ ስጡን፣ እኛ ገብተን ቅንም እናወጣቸው መሆኑን ቃል እገባለሁ። በዚህ አጋጣሚ ይሄንን ተደርጓል ማለት ነው። በዛሬው ለት ግንቦት 28 2017 ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና 24 ሰዓት አበይት እውነቶች አሉ። በጣም ከፍተኛ የሆኑ ጀብዶች አሉ። እንግዲህ ወደኛ ምድር ሲገባ አንገት አስደፋለሁ ብሎ ህዝባችንን መሳሪያ አስወርዳለሁ ትጥቁን፣ አይደለም ሱሪውን አስወርዳለሁ ብሎ የመጣው ጠላት መሳሪያውን እየተቀበልን እያስፈረጠጥነው ነው። ድል በድል እየሆንን እንገኛለን አንደኛ ክፍለ ጦር የጠላት ራዳር በፋኖ ጥቅም ከጥቅም ውጭ የሆነበት አውደ ውጊያ ተደርጓል በባህር ዳር ዙሪያ ማለት ነው በባህር ዳር ብርጌድ ግንቦት 27 2017 ዓ ም ከሰዓት በኋላ ከ 10 ሰዓት ተኩል እስከ 12 ሰዓት ድረስ ጥምር ጦር ነኝ ብሎ የሚጠራውን የአብይ አህመድ ግሳንግስ ሰራዊት ወገልሳ ቀጠና ነጭ ድንጋይ ተራራ ላይ ማለትም ከምራብ እዝ መኮድ ካምፕ 1 ኪሎ ሜትር ባህር ዳር ከተማ ከበላይ ዘለቀ ኤርፖርት 700 ሜትር ከዚያ ባነሰ እንዲሁም ወገልሳ ዘጌ ከመገንጠያ ካለው የጥላት ራዳር 500 ሜትር በቅርብ ቀጥ በመሆን ዘጌ መገንጠያ ላይ መገንጠያ ላይ ለሁለት አመታት በተከታታይ በፍተሻ መልኩ ጥላት ህዝባችንን የሚያሰቃይበትን ኬላ በድሽቃና በብሬን በመደብደብ አንድ ሙትና አራት ቁስለኛ በማድረግ ኬላውን በማስለቀቅ የጥላት ኃይል እየደበደቡ ወደ ካምፕ አሱርጠው ካስገቡ በኋላ በርህኞቹ አናብስት ሻለቃዎች ተከታትለው ጥላት የገባበትን ካምፕ እና የሚመካበትን ራዳር በዲሽቃ በመደብደብ ከጥቅም ውጭ አድርገው በርካታ ቁሳዊ ክሳራ እና ሰብአዊ ክሳራ ማድረስ ችለዋል። እንግዲህ ባህር ዳር ዙሪያው አንከበን እያንቀጠቀጥናት እንገኛለን። በ500 ሜትር እና በ700 ሜትር እርቀት እኛ አለን። በዚህም ራዳሩን በመደብደብ ከጥቅም ውጭ በትላንትናው ምሽት ማድረግ ችለናል። ሁለተኛ፣ ጃዊ መተከል አራተኛ ክፍለ ጦር በጃዊ ቀጠና ኩምብር እና ጃሂማላ ለሁለት ሳምንት ያክል መሽጎ የቆየው የአብይ አህመድ ወንበር አስጠባቂ ሰራዊት ቀጠናውን ማስለቀቅ ተችሏል። በቀን 27092017 ዓ.ም ምረት ከሌሊቱ ሰባት ሰዓት ጀምሮ በፍርሃት መንፈስ ጨለማን በመጠቀም የፋኖን ቅድመ ዝግጅት የተረዳው ጠላት እግሪያውጪኝ በማለት ወደ ፈንድቃ ከተማ ፈርጥቷል። ጠላት በቀጠናው በቆይተው ወቅት በደረሰበት ኪሳራ ለቆ እንዲወጣ ተገዷል። ይህም ሲባል እረፍት በመንሳት በመነዝነዝ በየጊዜው ትንኮሳ በማድረግ ስቦ በማስቀዳት እረፍት መንሳት ተማሮ እንዲለቅ ሆኗል። እዚህ መታወቅ ያለበት በቀን በቀን ውጊያ እየተደረገ በዚህ ቀጠና በያዘው ቦታ ላይ እረፍት እንዳያገኝ በማድረግ ሁልጊዜ በማስከዳት ሁልጊዜ እረፍት በመንሳት ደፈጣ እንዲያድሩ ደፈጣ የገቡትን በመምታት እረፍት ስለነሳ ነው ይህንን ቦታ በግድ ለቆ እንዲወጣ አድርገናል። ሌላው መግዳቱን አሁንም እንደቀጠለ ነው። ከመከላከያ ወደ ፋኖ እየተቀላቀለ አመራሮች መጥተዋል። አምሳ ለቅ ጌታ ሰው ሽታ የሚባል ምዕራብ እዝ አምስተኛ መካናይዝድ ቢኤም እና መድፈኛ ኦፒ ኃላፊው ወደ አማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ሻለቃ ንሙት ያዛቸው ብርጌድን መቀላቀሉን የቀጠነው አስተባባሪ አረጋግጧል። ጀብዶችም እንደቀጠሉ ናቸው። በቦክስ ከሚኒሻ መሳሪያ የማረከ ጀግና ወጣት አማኑ ገሌ የሚባል መሸንቲ ላይ በትላንትና እለት ምሽት ላይ ፎጣ ለባሽ አንፈልግም፣ ፎጣ ከለበሳችሁ የፋኖ ደጋፊ ናችሁ፣ ስለዚህ ኑ እናንተ እናስራችኋለን ብሎ በሚንቀሳቀስበት ጊዜ አጠገቡ የነበሩ አካላት የፋኖ መንፈስ ያላቸው የፋኖን ማሸነፍ የሚጠባበቁት የዚህ የምዕራዊ አካባቢ ያሉ ልጆች አስቀድመው ቃታ ከፍቶ ሊመታቸው የነበረ ቢሆንም ቃታውን ዘለው ይዘው በመያዝ ይችን መሳሪያ በመቀማት በትላንትና እለት ምሽት ፋኖን መቀላቀል ችለዋል። እንደዚህ አይነት ጀብዶች አሉ። አማራ የሆነ ወጣት በሙሉ ፋኖ ነው። ፋኖን ለመቀላቀል ደግሞ ዝግጁ ናን። ስለዚህ መሳሪያ እየያዙ እያስጨነቁ ወደኛ እየተቀላቀሉ ይገኛል። ህዝባዊ ድርጅቶች ተጠናቅረው ቀጥለዋል። ህዝባዊ ደጀነቶች በተለያየ አካባቢ ባቸፈር፣ በሜጫ፣ በቋሪት በተደረገ ህዝባዊ መድረኮች በየትኛውም መንገድ ለሚደረገው ትግል የሚከፈለውን መስዋዕትነት ለመክፈልና ለማሸነፍ ከፋኖ ጋር እንደሚሰለፉ ያወያያ ናቸው ገልጸዋል። ባህላችንን፣ እምነታችንን፣ እሴታችንንና ማንነታችንን እየደፈረ ያለውን የአብይ አህመድ ስርዓት ሳንገረስስ አንመለስም ሲሉም ተደምጠዋል። ትግሉ የፋኖ ሳይሆን የእኛ ነው። ማንነታችንን ለማጥፋት ቤታችን ድረስ የመጣ ኃይል በልኳ አናግረን እንመልሰዋለን ሲሉ ይህ የህዝባችን ደጀንነቱን በቋሪት በሜጫና ባቸፈር አካባቢ የተሰበሰበ የማህበረሰብ ክፍል ገልጾልናል። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ አፋ